ትንኳርክ ላይ የሃቢባ ቤተሰቦች ይችላሉ ብለህ ጻፍ። ከዛ ጽሁት ነው። በሚቀጥለው እንዳለ እንድታሸንፍ አደርጋለሁ። ቤተሰቦች እንዳሩ አይችሉም። ምንል ጥቃቅና አነስተኞች እንደ ጅብ እኮ አንበሳ አንበሳ ብቻውን ነው የሚያገሳው። ማመን አየሻታ ብቻዋን ልትበላሽ ደርሳ ነበረ። እነዚህ ጥቃቅና አነስተኞች የሆነ ተጠጥቷል። የአንተ ቤተሰቦች አንድ ያስቀጥተው ካል አንድ የቀጠኸኛ ከቀጠኸኝ ስንት ጊዜ ሆነክ? ወይ ከቀጠኸኝ ስንት ጊዜ ሆነክ? አንድ ያስቀጥ። ከረመዳን በፊት ሎንግ ታይም ነው። ሎንግ ታይም የእኔ ቤተሰቦች ተባብረው ቀጠቀጡክ፣ ገረፉክ፣ ለጠለጡክ። ቤተሰቦችን አንድ ያስቀጥተው። የኔ ቤተሰቦች አያስነኩኝም። ቅጣቱን ንገሪኝ ንገሪኝ። አሁን ከአንቺ ጋር መከራከር ችግር የለውም። አንደኛ ቅጣት እኛ ጀመር ቅጣት አለ ልብሽ ሲደነግጥ ማየት ነው። ልብሽ ሲመታ ነው። ንገሪኝ። ቤተሰቦች ይችላሉ ብለ ግንባርክ ላይ ትጽፋለ። ሁለተኛ ቅጣት አይጠብቅ አልፈልግም። እንደዛ ግንባርክ ላይ ጽፈህ ለታሪክ ማስቀመጥ ነው የምፈልገው እኔ። ለመሰለህ ማየት ሙት እንደዛ ላስደርግ ነበር። ቆመህ ይችላሉ እንድትል ነበር። አንተ ግን ክፉ ነህ። ጮክ ብለህ ጥርት አድርገህ አትልም። ለስክሪን ሪካርድ እንዲመች አድርገህ አትልም። ክፉ ነህ። ለዚህ ነው ጽሁፍ ነው የምፈልገው ያልኩህ። እኔ ያል ክፉ አይደለሁም። ግን እኔ ያል በቃ ስለማትል ስለማቀቅ፣ ግንባርክ ላይ የአቢባ ቤተሰቦች ይችላሉ ብለህ ትጽፋለህ። አንደኛ ሁለተኛ ቅጣት ቤተሰቦችህን አልቅሰት እቀብራቸዋለሁ። ሶስተኛ ቅጣት መስራት ላደርገው አልችልም። አንገቴ ልታርጅ ትችያለሽ፣ ህይወቴን ልታጠፊ ግን አሳልፍ አልሰጥም። አሳልፎ ሊሰጥ ሶስተኛ ቅጣት ሁለት አንድ ግንባር ላይ ጻፍ፣ ሁለት ከሰል ፊት ላይ

እንጂ ቤተሰቦቼን አልቀብርም። እሱ ግን ይኸው ሊቀብራቸው ነው። ቤተሰቦቼ እዩ፣ እዩ ይኸው አውቀውት ልቅበራችሁ ለቅበራቱ ያረማክ ነጠላ ይዘና ደግሞ ነጠላ ለብሰት እኔ ነጠላ ለብሰር ማን አንተ መቃብረ ይህ ነጠላ አምጣ ነጠላ ለብሰ ነው የምታለቅበት። ይው ቤተሰቦቼ ሊቀብራቸው ነው። እኔ ነኝ በቤተሰቤ ማልደራደር። እኔ ነኝ የማልደራደርባችሁ በእናንተ። ይኸው ሊቀብራቸው ነው። ነጠላ ይዘው መጡ ሊያረግቡ አረብኛ ነው የምቀብረው። ኖ ኖ አረብኛ፣ በአማርኛ በአረብኛ ነው የምቀብረው።